ለእንደነዚህ አይነት ሰዎች ቦታ የሚሰጡ ሚኒስትሪን ሚዲያዎች በጣም ያሳዝኑኛል። መግደሳውን ያወራቸው በመገራጅ ነውር ለሰሩ ሰዎች እውቅና ይሰጡ መምከር ማለት ትክክል አይደለም። ከመጋረጃ ጀርባ የሚመከሩ ሰዎች ደግሞ ያኛውን ስህተቱን ከማረም ይልቅ እንደገና ሌላ ስህተት ሰርቶ ድጋሚ የሆነች ሴት ናት እንደዚህ ያድርግላት ብላይ ምናምን አንዷ ፈረስ ነች ሚስቱን ይቅርታ ጠየቀ ማለት ከሚስቱ በ አብረው እየኖሩ ነው አልተፋቱም። ይቅርታ ጠየቀ ማለት ህዝብን ይቅርታ ጠየቀ ማለት በዚህ በኩል ደግሞ አሁን ወጥቶ ምን እያለ የሀሳቤ ፈረሶች ብሎ የተናገራቸው ቲክቶከሮችና ዩቱበሮች አሉ። መልካቸውን ብቻ ገንዘብ አድርጎ ወንድ መያዝ የሚፈልጉ ናቸው። ጡረታ ሊወጡ የሚፈልጉ ሰዎች ናቸው። በትዳር ሰበብ ና

ሰላም ሰላም ጤና ይስጥልን ቤተሰቦች፣ እንዴት እንዴት እንዴት አላችሁ? ዛሬም ተመልሻለሁ። ዛሬ ቪዲዮቻችንን ምርጥ ምርጥ ቪዲዮዎች እንመለከታለን። መነጋገሪያ የሆኑ ቪዲዮዎች አሉ፣ አዝናኝ አስተማሪ ቪዲዮዎችም። አንዳንድ ጊዜ አርቲስቶቻችን ሚዲያ ላይ መጥተው የሚያወሩት ነገሮች ካለፈ በኋላ ለምን መወራት ተፈለገ የሚለውንም እናነሳለን። ምንድነው እሱ ጉዳይ? በሱ ዙሪያ የምነግራችሁ ነገር አለኝ። በጣም በጣም መነጋገሪ ጉዳዮች አሉ። ያፍ ወለምታ አይታሽም። አንዴ ከተናገርክ ትርጉሙ ሌላ ነገር ይዞ ይሄዳልና አንዳንድ ጊዜ ጋዜጠኞች ጭምር ሲናገሩ የሆነ ወለም ያደርጋቸዋልና ጋዜጠኛው የተናገረው ጉዳይ አለ። በጣም በጣም አስገራሚ ነው። እነሱንም እንመለከታለን። ሌሎች ቪዲዮችም እንደተጠበቁ ሰብሰብ ብሏል። ብቻ እናንተ ቪዲዮ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከመጨረሻ ድረስ የትም እንዳትሄዱ ወደ ቪዲዮ ኔድ ህይወት ምር ነው ያለኝ። በቃ አንተ ገንዘብ ይመጣል ይሄዳል። በቃ አደጋ በልስት ለመስራት ምናም ሞክር። ወረቶ ወይ ማነው የሚደውል ደግሞ ወረቶ ይቶሉት። ሄሎ። አቤት። አስር ሚሊዮን ብር

አቶም አግኝቶም የሚያማርር አበሻ ብቻ ነው እንዴ? ኧረ ተው፣ መጀመሪያ ገንዘቡን ውሰድ። በጣም የሚዘገንን ኮሜንት ነው የማነብላቸው። ኧረ ተው፣ እንደውም ከቻላችሁላችሁ ማፍንጫሽ የሚሸጥ ነው ኮሜንቱ። ሰው ለሰገራን እንደዚህ ተመራምሮ እንዴት፣ ኮሜንቱ ሲፈልግ፣ ለማንኛውም ቪዲዮ ነሳቻቸሁ ሊመለስና ኮሜንቱን ወይ ታነብታላችሁ ወይ እዚህ ጋር አስቀምጠዋለሁ። ይቻል ነገ አሁን ማርቆረጣ የሆነ ቤት ተጠርተን ሄደን ነበረና እና እዛ ቤት የሆነች ቆንጂ ልጅ አይቼ ነበረ። በጣም የምታምረ እና አሁን ምንድን ነው አንድ ያልፎ አላመልጦኛል። ግን አሁን እንደ አንድ ማርቆራጫ አሁን ምን ብዬ እሷን መተዋወቅ እችል ነበረ? ጥሩ ኮማች ስለ ፍቅር የሚያቅሰው እንዲጽፍ ሊፈልጌ ነው። እና እጄ ቆሻሻ ነው፣ ያው ልብሴም ቆሻሻ ነው። ግን ያው በእነሱ ነው የቆሻሻው፣ በእነሱ ሽንት ቤት ማለት ነው። ግን ምን ብዬ መተዋወቅ እችል ነበረ እንደ አንድ ማርቆራጫ ፒክ አፕ ላይን ማለት ለእሷ የሚሆን ማለት ነው። እና ወይስ ከኔ በላይ የሚያውቅ የለም። በላል አሮን ስለሚመጥላት ይህን ደግሞ ተመልከት። ግን ልዩ ነው። ይጠበቃቸው ዘግናኝ ነው። አረ ወይኔ! ነው ሰው አላታውኝ። ይህን ጭንቅላት ግን ለሌላ ለሌላ ነገር ብንጠቀም እውነት። ይህ ሁሉ ገጣሚ እያለ መልክሽማ ውብ ነው። ምን ያጠራጥራል?

ቦርጭሽ እንዲጠፋ ነው የፈለግሽ? እሱን ደግሞ በአግባቡ አጥፍተኗል። ቦርጭ ብቻ አይደለም ሌላም ነገር ያስፈልጋል እኮ ዋና ይሄ ከጠፋ በኋላ ነው የሚሆን ነገር መጀመሪያ እኮ ቦርጩ መጥፋት አለበት። አለበለዚያማ ሽንቱ የቀዘቀዘ ምን ነው የምትለው? እዚህ እድሜዋ እንደዚህ ያረጋታል አይቀርላት። ወደ ቤት የሚሰራው እንዲህ ነው ማለት ነው። እንዳላወቀ ሰው ሰው ማለት ነው አለ። በነገራችን ላይ አለ ስፖርት ቤት ሆን ብሎ ለዚህ ጉዳይ የሚሄዱ ሴቶች አሉ፣ ምንም ጥያቄ የለውም። ወንዶችም አሉ፣ ሴቶች ብቻ አሉ። ወንዶች ማለት ውሻ ናቸው። ሰበ እኔና ታና አባቱ የቱ ነው? ጀርመን ሸፐርድ ነው? የሶፋ ላይ ውሻ ነው? ያበሻ ውሻ ነው ወይስ የኛው ነው? በየመንገዱ እየተጣበቀ የሚያስቸግረው ውሻ ነው? ኢፍ ዩ ቶክ ቱ ማች አይ ዊል ቴል ዩ እንደ እናቴ አይነት ሴት ነው ማግባት የምፈልገው ለምትለው የጎረቤት ልጅ ማሳደግ አላማ አለህ ማለት ነው? ወይስ የጓደኛ ልጅ የራሴ ነው ብለህ እድሜ ዘመንህን ማሳደግ ፍላጎት አለህ ማለት ነው? ውጭ፣ አንቺ የቤተሰብ ገበና እንደዚህ በአደባባይ ላይ ዝም ብሎ አይዘረገፍም። ይሄ በእኛ በህክምና ባለሙያዎች አጠራር አይብሪድ ዲስኦርደር እንለዋለን። ዲክሽነሪ ላይ ነው ያገኘሁት እኔ ራሴ። እናቴ ብዙ ወንዶች ያሉት እኮ የእናት አይነት ሚስት ያሉት የእኛን እናቶች አይነት ነው ያሉት። የእኛን አይነት እናቶች ማለታቸው የአንቺን፣ አንቺ ታውቂያለሽ እናቴ። ያም ሆኖ በጊዜ ደግሞ ከእንደዚህ አይነት የጭንቅላት አስተሳሰብ እና በሽታ እስከምትወድቂ እናትሽ በጊዜ የሚያውቁት ከሆነ ይንገሩሽ። የእናትሽ ጎረቤትም ደግሞ በኮሪደር ልማቱ ፈርሶባቸው ሄደው ከሆነ ደግሞ እናፋልጋለን። ብናፋልግ ይሻላል። በየኮንዶሚኒየሙ ደግሞ እንደዛን መደረግ ያለበት እናቴ። የሶሻል ሚዲያ ተጠቅመሽ አባትሽን የምትፈልግ የሚሻል ይመስለኛል እንጂ እየወጣሽ የሌሎችን እናት አንድ ላይ መጨፍለቅ ከባድ፣ የእኛ እናት አይነቶቹ ከባድ። እናቴ ማግኘት እና በኮሪደር ልማት ፈርሶባቸው ከሆነ እናትሽ ጎረቤት የጠፉት አብረን እናፋልጋለን። ያፋልጉኝ፣ እዚህ ሶሻል ሚዲያ ላይ እንፈልጋለን። መልካቸውንና ዳሊያቸውን ገንዘብ የሚያደርጉ ሴቶች ይበዛሉ። በጣም ሚዲያ ላይ ልብ ብላችሁ ስሙኝ። ሚዲያ ላይ ቲክቶክ የምትመለከቱ ሰዎች አስር ቪዲዮ ወደ ላይ እያሳለፋችሁ ይዩትን አስሩ ስምንቱ ወይ ሰባቱ ስለ ፆታዊ ጉዳይ ወይ ስለ ወንድ ብቻ የሚያወሩበት ነው። ሴቶች ችግራቸው። ጀግና ሴቶችም አሉ በነገራችን ላይ ጀግና ሴቶች ይቅርታ አርጉልኝ። በጣም በጣም ወንድን የሚያስንቁ ሴቶችም አሉ። አንዳንዶች ግን ቁጭ ብሎ ስለ ወንድ ስለ ሴት ምናምን እያወሩ የሚውሉ ሴቶች አሉ። እነሱ መልካቸውን ብቻ ገንዘብ አድርገው ወንድ መያዝ የሚፈልጉ ናቸው። ጡረታ ሊወጡ የሚፈልጉ ሰዎች ናቸው በትዳር ሰበብ ና ከዛ ይመስለኛል ከዚህ ጋር ተያይዞ እንዳሁም ትናንትና አንድ ቪዲዮ ሰሮች ያለ ሁለተኛ ቻናሌ ላይ ኮመንት ላይ ተመልከቱ። እንደዚህ አይነት ሴቶች ባይበዙ ጥሩ ነው ባይነኝ ነው በቃ ላይፍ ሽኑሪ። ከዛ ውጪ ስለ ጾታዊ ጉዳይ ስለ ወንድ ምናምን ስራሽ ነገር አይሻልም። እንደ ጎበዝ ሴቶች ማለት ነው። እንደዛ ነው

ናውጣ ፈፍሎ ከሚያዋለዱ ሐኪሞች ተጠንቀቁ። የምር ጠንቋይ ጋ ሄዶ ድንግል የሆነች ሚስት ፈልጌ ነው የመጣው ሲለው ጠንቋዩ የሚል ጥሩ ነው እንኳን ለአንተ ለእኔም ማጥቻለሁ። ጠንቋይ ለራሱ ፍቅር ግን ሲያስቀና እስኪ ቪዲዮ እዩትና ኮመንት አብረን እናነባለን። እኔን እያወራኝ የማይፈልግበት ከተማ ሄዷል ማለት ማይፈልግበት ከተማ ተገኘ እየነዳ በቃ እየነዳ በእግሮን ሴ ምግብ እንደዚህ እየበላሁኝ እራት ከእናቴ ጋር እየበላሁ እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት ተመልሼ ያ እራት አይደገምመኪናውን በውሀ ነው እንደ የሚመደው ስድስት ሰዐት ስለምናወራው እራት አይታሰብም። የአካል ጉዳተኛ ጥቅል ስትገዛ የሚመጡልህ ቪዲዮዎች ተይ በውበትሻት መኪና እየሸሸ ነው ገና ሞቃዲሾ ይገባል አረ፣ ለንስ የማይመቻ ኃጢያት አታሰሩን ቆንጆ ሴት ቢያወራ ከአጉር ይወጣ ነበር። ከዚህ ቀደም ቪዲዮቼ ላይ ተናገር ያለው ፍቅርና በሽታ ሰው አይላይም ላይ ብያቸዋለሁ። ፈረንጅ ነሽ ጥቁር ነሽ አስተልታ አይልም። በቃ እንደዛ ብንል ጥሩ ነው። ኮሜንታተሮች ግን ኧረ ነፍሳችሁ ይባላሉ። ወይዋ ነው። ምን የቀን ነው መስሏችሁ? ምንም ያስቀና ነገር አለ? ምንም ያስቀና ነገር አለ? ምን እኮ አያስቀናም እኮ ያቃጥላል። ማነው ወተት አይደስ ይላል። እሱን ለመናገር ነው የመጣሁት። እኔና እናንተ ግን የሆነ ክትባት አልፎናል አይደል? የሆነ ክትባት አልፎናል አይደል? ታዲያ እዛ ሰፈር እየዘነበ እዚህ አያካፋም፣ አያካፋም የቤተ መልካች ዝም ብለን ተኛ መሰለኝ። እን ነው አረተው፣ ስራችንን እንስራበት። አረተው ምንድን ነው፣ እንደዚህ ለሰው ማሰብ ምናምን የለም፣ አታስቡ። ስንት የሚቆም ማነው ስንት ስራ የሚፈታ ሰው እኮ አለ። ተቃጠል። በተረፈ አሪፍ ነው። ታምራላችሁ ነው ባትገናኙ ማለት ይሄ መሳሳሙ ባይኖር መተቃቀፉ በተለይ ባታወሩ፣ እሱ ነገር አሪፍ ነው ማለት ለሁላችንም ጤና ጥሩ ነው ብዬ አስባለሁ። ከዛ በተረፈ ታምራላችሁ እ ምንድነው እ ታምራላችሁ ቀጥሉ ማነው ታምራላችሁ ቀጥሉ ነው ጎበዝ። እየተሳሰብን ከባድ ነው። ስንት የሚቀም ማን ነው ስንት ችግር ይፈጠራል። ልተሳሰብ ለማለት ነው። ላይቭ ላይ ቁጭ ብላችሁ እንዲህ፣ አበሻ እናቶች እንዴት እንደተገናኙ ሲጠየቁ፣ ኧረ ጋሼ ዛሬ ዜናውን ተወውት እና እስኪ እንዴት እንደተገናኛችሁ ነገራችሁ ሲ ምስል አሁን እኳ ራሱ

ከድሮዎቹ ተማሩ። የምሬን ነው። የድሮ ሰዎች በጣም በቃ የፈለገ ቢሰዳደቡ ደስ የሚለኝ ሰው አብሮ እየተኛ ሌላ ነገር እያደረገ ስንት ልጅ አውጥተን አንቱ የሚባባሉት ነገር ነው። ደስ ለኛው። ነጋገሪ ጉዳይ፣ ጋዜጠኛው የአፍ ወለምታ አጋጥሞታል። አፈቅራለሁ ግን ቶሎ ሰለቻለሁ ቶሎ እንስራ እዚሁ እንደ እዚህ ነፃ ነኝ ያልክ ነው? አዎ፣ እንትን አለብኝ የመሰልቸት ነገር አለብኝ። ኧረ ተው! ቶሎ ሰለችህ አለ። አላፈቀርክም። ብታፈቅርኖሮ ስልቹ አትሆንም። አንተ የያዘህ ፍቅር ሳይሆን ፍላጎትነበረ ማለት ነው ከእነዚያ ሴቶች። ምክንያቱም ፍላጎት የሆነጊዜ የሚያበቃ ነው። ለምሳሌ የሆነ ነገርአማረህ ያንን ነገር ከበላኸው በኋላ ሰለቸህ ማለት ነው። ለምሳሌ የሆነ ጥብስ ቢያምርህ ጥብሱን በላው በላኸው፣ ሰለቸህ። ፍቅር ግን እየበላኸው የሚርርህ እየጠጣኸው የሚጠማ ነገር ነው። ማለት ስላላፈቀርክ ነው ስልቹ የሆንከው። ስለዚህ ከልብህ አፍቅር። ሴቶችም ሆኖች ወንዶች፣ ከልባችሁ ካፈቀራችሁ ያ ሰው አይሰለቻችሁም። የሰው ልጅ በባህሪው ስልቹ ነው። ፍቅር ግን ስታፈቅሩ ግን ፍቅር ያፈቀራችሁትን ሰው ወይም እያንዳንዱ ነገር ሁሌም አዲስ አድርጎ ያሳያችኋል። ስለዚህ በፍቅር ግንኙነት ውስጥ ያ ሰው እየሰለቻችሁ ከመጣ ኔቨር አታፈቅሩ፣ ፍቅር አልያዛችሁም፣ ፍላጎት ነው። ፍላጎት ደግሞ የሆነ ጊዜ ላይ ያበቃ ነበር ማለት ነው። ይመቻችሁ። እንግዲህ የአፍ ወለምታ በቀበያ ታሽ የሚባለው ይሄ ነው። ሰለቻ ለው በዚህ አጋጣሚ ማስታወቂያ። እየሰለች የምታቅ ሴት እንዴት ትመጣል? እነዚህ የምታያቸው ሰዎች በዚህ ሳምንት የመገብከዎች ሰዎች ናቸው እና ለሁሉም አመስገኑልኝ። የሀሳብ የፈረስ ስለነበሩ ለማንኛውም ሼር እያደረጋችሁ አድርሳችሁ ምስጋና ወደቻለሁ። ቻው። እነዚህ መታያቸው ሰዎች አንዱ አፈረሰ ነው። ባክ ባክ ክፋት አናገራ። እስኪ መጀመሪያ ቤት ያለውን ምግብ እስኪ ቤት ያለውን ምግብ ሀሳብን ቀርጸም ሶሻል ሚዲያ ላይ ለቀች። ሶሻል ሚዲያ ላይ ወጣ፣ ነገር አስተያየት ይሰጥበት። ሀሳብ ልክ አይደለም፣ ነውር የሚጠየፈው። ኢትዮጵያ ህዝብ አገለለ። አባይ ቲቪ ላይ ስለቀረብክ የሚቀየር ነገር የለም። አይደለም አባይ ጣራ ላይ ብትቀርበ ኢትዮጵያ ህዝብ ነውር ያውቃል። በቃ ነውር ከሆነ ነውር ነው፣ ትገለላለ ትኩረት ነው የፈለግከው። ትኩረት የፈለግክበት መንገድ ልክ አይደለም። ኦፍኮርስ እውቅና ፈልገህ ነበረ፣ ግን የመጣህበት መንገድ ልክ አይደለም። ከዛ ሰው እንደ ቋንቋ ሀዋራህ ነውረኛ እንዴት እንደሚታወቅ አሳየክ። በቃ ለምን አታርፍ? ምን አይነቱ ወፈቸች ነው እግዚአብሔር ሰዎች መካከል እንግዲህ አንድ ሰው ቤንጃን አውቀዋለሁ፣ ሌሎችም ባላውቃቸው ችግር የለውም እና ምንም ነገር ማለት ቪዲዮን ስከፍት ምን ሊያውራ እንደሚችል ኮንቴንቱ ምን ሊሆን እንደሚችል አስባለሁ። እና አንድ ጊዜ ሚዲያ ላይ ከመጣ ለምን ተናገርከኝ ማለት እኔ ተገቢ አይመስለኝም። እና እርሶች ስለነበራችሁ ምናምን እረ በስመ አብ። አንዳንድ ሰው በቃ ባሌ በክትፎ ነው ያረሰኝ አለች። ባለፈው ዕለት ደረቅ ዳቦ ፊት ለፊት አስቀምጣ ልጇን እንትን እያለች እየተንከባከበች እያለ መጥቶ እንደዛ ቅስም የሚሰብር ንግግር ተናግሯት እንቧን አብስሶ ስንት ሰው ቁስሉ ተነክቶ ስንት ሰው በቃ ብሎ ወንዱም ሴቱም በአንድ ድምፅ በቃ በጣም ሊገላው ደርሶ ነበረ። ከዛ በሚያስቅ ሁኔታ ደግሞ ያኛውን ስህተቱን ከማረም ይልቅ እንደገና ሌላ ስህተት ሰርቶ ድጋሚ የሆነች ሴት ናት እንደዚህ ያድርግላት ብላይ ምናምን ከዛ ፖስት ማድረጉ በጣም እያስገረመኝ ነበር። መጀመሪያ ያርጉት ይቅረጹት እኮ ምናምን ከዛ ግን ስታለቅስ ደብሮት አላደል ሲደብሮ አልመሽ ስን ማልቀሷ ምናምን ስለሚደብሮ ሲያዩት በቃ ይሄ ነገር ደብሮሻል ነው ፖስት መደረግ የለበትም መባል እየተቻለ ፖስት ተደርጎ ሁሉም ሰው ቁስሉ ተነግቶ ምናምን ሁሉም ሰው አለቀሰ። ያለቀሰ ሰው ብዙ ሰው አለ ሴትም ሆኖ ወንድም ማለት ነው። ከዛ ፓርት ቱ ደግሞ ብሎ የሆነች ሴት ናት እንደዚህ አድርግ ያለችኝ ምናምን ህዝብ በፊት ምናምን ብሎ ደግሞ ይቅርታ አለ። ከዛ አሁን እንደ ሀሳባቸው በጣም ታዋቂ ሆኖ ምናምን፣ እናም ሲጠየቁ በክትፎ ነው ያደረሰኝ ምናምን አለች ማለት ነው። እኔ እውነት ይቅርታ አድርጉልኝ ሁለቱም አስጠልቶኛል። እሱ ነበር በጣም ሲያስጠላኝ ነበረው። አሁን እሷም ደበረችኝ ማለት ምንድን ነው የሆነ ስሜት አለ። በቃ ደስ የማይል ስሜት ተሰምቶኛል። ግን ሊገባኝ አልቻለም። በቃ ግን ያስጠላል፣ ደስ አይልም፣ ይደብራል። በቃ ይደብራል። ለእንደነዚህ አይነት ሰዎች ቦታ የሚሰጡ ሚኒስትሪ ሚዲያዎች በጣም ያሳዝኑኛል። መቅደስ አሁን ያወራቸው በነገራችን ላይ ቪዲዮ ሲለቀቅ ትሰሙታላችሁ። ሰምቻለሁ የተወሰነ በ በወሬ ሰው ተጎድተዋል ምናምን እንደ ቪዲዮ ላይ እያመጣች ነው የምትመክሪያቸው። ነውር ለሰሩ ሰዎች እውቅና እየሰጡ መምከር ማለት ትክክል አይደለም። ከመጋረጃ ጀርባ የሚመከሩ ሰዎች ናቸው። በፊት ህዝብ በፊት ለፊት ቆሞ አይደለም የሚመከሩት። ይቅርታ የሚጠይቀው ሚስቱን ይቅርታ ይቅርታ ጠየቀ ማለት ከሚስቱ በኩ አብረ እየኖሩ ነው አልተፋቱም። ይቅርታ ጠየቀ ማለት ህዝብን ይቅርታ ጠየቀ ማለት በዚህ በኩል ደግሞ አሁን ወጥቶ ምን እያለ የሀሳቤ ፈረሶች ብሎ የተናገራቸው ቲክታከሮች እና ዩቲዩበሮች አሉ ይሰራሉ። እነ ተሙ ፔንጃ ሊቨርፑል ደጋፊዋ ብዙ ሪያክሽን የሚሰሩ ግሬት ማህደር ነው ምናምን የሚባል ልጅም አለ። ይቅርታውም የውሸት እንደሆነ ማረጋገጫ ነው። አሁንም ስህተት ላይ ስህተት ነው የደረበው። እንደኔ ሐዘን ገጥሞ ያውቃል። የቅርብም የሩቅም አንዳቸውንም ሲሞቱ በህልሚያች አላውቅም። አስፋው ግን የሞተ ቀን በህልሚያች ነበር ሆነ የስፍዬ ሞት አካባቢ የኔ የደስታ ጊዜ ነበረ።

ብሎ ይስቀል ጭራሽ አለቃችን ላይ ትስቃለህ? ምናም ብሎ ሲያደርጉት ተውት እስኪ ምናም ሲባል፣ አይ ኩያር ለ ኋላ ጓደኛ ዱባ ጭኖ እየመጣ ነው ልትለው ነው በቃ። ስማኝ ወገን የወንድሜ ያው እኔ ለመጥፎ ዜና ነው የምሆነው፣ ሁልጊዜም ዛሬም ለመጥፎ ዜና ነው የመጣሁት። አብሬው አድራለሁ ብላ ወስናም አጥ ኤኒ ታይም ሩም ውስጥ ሊገቡ ሲሉ፣ ከገቡም በኋላ ልብሳቸውን ካወለቁም በኋላ እንደ ሚድል ኦፍ ደ ሴክስ ኖ ማለት ትችላል። ዋዋ ስቲ ከአወለቁ በኋላም እምቢ ማለት ይቻላል። ቪዲዮችን ተጠናቋል። ለቀጣይ በምርጥ ቪዲዮ እንገናኝ። ላይክ እና ሰብስክራይብ ማድረግ እንዳትረሱ ይመቻል።